ሰላም ሰላም ሰላምና ጤናን ፍቅርን በረከትን ያደልኝ ክብራትና ክብራን የሣድስ ቤተሰቦቼ፣ በሚገርም ደረጃ ይህንን ቪዲዮ ካየው በኋላ ማራናታ ብያለሁ። ጌታ ሆይ ቶሎና እባክህን ናና፣ ፍረድልን፣ ለኢትዮጵያ ፍረድላት፣ እባክህን እግዚአብሔር ሆይ አትራቅብን፣ አትሽሸን፣ በቃችሁ በለን ካልኩባቸው ነገሮች መካከል አንዱ ነው ይሄ ጉዳይ። ምንድን ነው የሚለውን በዚህ ፕሮግራም ላይ በደንብ አሳያችኋለሁ። በሌላኛው አርጀንቲና በ7.3 ማግኒቱድ የተለካ መሬት መናወጥ ተንዘፍዝፋለች። ይህም ባለንበት ዘመን አደገኛው የእግዚአብሔር ማስጠንቀቂያ ነው። ሶስተኛው በህንድ የተከሰተው ይሄ የዘመናችን ጉድ ምንድን ነው ይላል ቪዲዮ። በጣም ነው የገረመኝ ማለት ነው። ይሄንን ነገር ካየን በኋላ ደግሞ የምትሉትን ንትላላችሁ። ምክንያቱም አለማችን በእንደዚህ አይነት በቴክኖሎጂ ትምክህት ውስጥ ሆና ስታበቃ ነገር ግን የእግዚአብሔር ታላቅ ቁጣ እየተገለጠ ዓለማችንን እንዲህ እየቀጣት ያለበት ደረጃ ላይ ነው ያለነው። ለምንድነው የሰው ልጅ ይህንን አቅም ሊያጣ የቻለው የሚለውንም በደንብ በዚህ ፕሮግራሜ ላይ አሳያችኋለሁ። እነዚህ ሶስት መረጃዎች እንድትከታተሉልኝ ውድ ቤተሰቦቼ በአክብሮት ጠይቃችኋለሁ። አብራችሁን ቆዩ። ለዚያ አእምሮ ምግብ አዘጋጅና አቅራቢ መምህርና ጋዜጠኛ ዐቢይ ይልማ። እውቀት ታላቁ እግዚአብሔርን ታከብራለች። እንግዲህ ቤተሰቦች ቀለል ካለ መረጃ ልጀምርላችሁ። በተለይም ኢትዮጵያን ተመልክቶ አካባቢዋንም ተመልክቶ በየጊዜው በጣም ጠንካራ መረጃዎች የወጡ ይገኛሉ። አንድ ከኢጋድ ጋ የተያያዘ ኢጋድ ክላይሜት ፕሪዲክሽን ኤንድ አፕሊኬሽን ሴንተር የተባለ ተቋም አለ። ይህ ተቋም አንድ አደገኛ ማስጠንቀቂያ ለምስራቅ አፍሪካ በተለይም እኛ ላለንበት አካባቢ ይዞ ወጥቷል። ይህም ከወጣባቸው ከተነገሩ ነገሮች መካከል አንደኛውና ዋነኛው የምስራቅ አፍሪካ ወይም የአፍሪካ ቀንድ በሜይ የሚቀጥለው ከሜይ ወር አሁን ካለንበት ሜይ እስከ ጁላይ ባለው አይሲፓክ የተባለው ይሄ የኢጋድ የአካባቢ ጉዳዩን ተመልክቶ የሚያጠናና ሪፖርት የሚያደርገው ተቋም እንደሚናገረው ከፍተኛ የዝናብ መጠን በነዚህ አካባቢዎች ላይ ይስተዋላል በሚል በግልጽ አስቀምጦታል። ዌተር ዛ ኖርማል ኮንዲሽንስ ነው የሚለው ይሄም ከኖርማል ከተለመደው በዚህ ሰዓት ላይ ማለትም ከሜ አሁን ካለንበት ሜ እስከ ጁላይ ባለው እስከ ነሐሴ ባለው ወር ላይ ከፍተኛ እርጥበታማ እና ዝናባማ አየሮች ከተለመደው ውጪ ይሆናሉ በሚል በተለይ በኬንያ፣ በሶማሊያ፣ በደቡብ የኢትዮጵያ ክፍል በኡጋንዳ በምስራቅ ሳውዝ ሱዳን በሩዋንዳና በቡሩንዲ እነዚህ አካባቢዎች ላይ ይሄ ይከሰታል በሚል በግልጽ አስቀምጦታል። በተለይም በአንዳንድ ቦታዎች ላይ ጥቂት ቦታዎች፣ በተለይ ሰሜን ኢትዮጵያ ክፍልን ጨምሮ ምዕራብ የደቡብ ሱዳን አካባቢና በሰሜን ምስራቅ የታንዛኒያ ክፍሎች አል አካባቢ ላይ ያሉ ቦታዎች ደግሞ ድራየር ዛን ዩዥዋል ኮንዲሽንስ ብለዋል። ስለዚህ በሰሜኑ ኢትዮጵያ ክፍል አካባቢ ደግሞ ከተለመደው ደረቅ ሆነው እነዚህ ቦታዎች ሊያሳልፉ ይችላሉ የሚል ከፍተኛ ማስጠንቀቂያ መጥተዋል። መጸለይ ያስፈልጋል ማለት ነው። ሁለቱም ኤክስትሪም ነገሮች እዚህ ጋር ተስተውሏል። የተስተዋሉበትን ምክንያት በግልጽ ሲናገረው ክላይሜት ቼንጅ ብሎ ያስቀምጠዋል። የአካባቢ ሙቀትና

ፍሪኩንት ሬንስ በሚል ያስቀምጠዋል። በዚህ አካባቢ ላይ በጣም በጣም አደገኛ ዝናብ ከሜ እስከ ጁን ሊመጣ ይችላል። እሱ ብቻ አይደለም። ከዚህ በተረፈ ደግሞ በጣም ደረቃማ አየርም በዚህ ቦታ ላይ በኢትዮጵያም በምስራቅ አፍሪቃ ላይም ይስተዋላል በሚል በደንብ ያስቀምጠዋል። ስለዚህ ሁለቱን ኤክስትሪም ወይዘሮች ሊመጡ ይችላሉ በሚል አይ ሲ ፓክ በግልጽ አስቀምጦታል። ይህን በአለም አቀፍ መረጃዎች ላይ ማየት ትችላላችሁ። የኳታር ሚዲያ በዚህ ዙሪያ ላይ እየዘገበው ነው ያቀረብኩላችሁ። ፔኔስዌላ የሚል ይህ ቦታ ላይ ኳታሮች ወይም እነዚህ አካባቢዎች ላይ በደንብ በጥንቃቄ የሚፈትሹት አካባቢ ነው። የሚዘገበውም ዘገባን በተመለከተ ደግሞ ቀጥታ ለኛ ይጠቅመናል በሚል ይህንን መረጃ አካፍያችዋለሁ። ወደ ሌላኛው ሀሳብ ልለፍ። እንግዲህ ክብራትና ክብራን ሣድስ ቤተሰቦቼ ዛሬ ከሰሞኑንና ዛሬ ዛሬ አሁን ይሄን በማወራላችሁ ሰዓት በሰማነው መረጃ መሰረት 7 ነጥብ 4 ማግኒቲዩድ የተለካበት የመሬት መናወጥ ድሬክ ፓሴጅ የሚባል በአርጀንቲናና በቺሊ መካከል ያለ ቦታ አለ። እዚህ ቦታ ላይ አደገኛ ምት መቶታል። እንግዲህ የሚጠበቀው ሱናሚ ዋርኒንግ ተሰምቷል። ወይም ሱናሚ ሊፈጠር ይችላል የሚል ከፍተኛ ስጋት ነው የተሰማው። እንግዲህ በጣም ፓወርፉል የተባለ ሰባት ነጥብ አራት ማግኒቱ የተለካበት ይሄው የመሬት መናወጥ ምናልባትም የተከናወነው ኦሽዋያ ከምትባለዋ አስፈላጊ የምትባለው የአርጀንቲናና የቺሊ መዳረሻ ከተማ 136 ማይልስ ርቀት አካባቢ ይ ነው የተከሰተው ዛሬ አርብ አሁን ከአንድ ሰዓት በፊት ነው ይሄን ከቀረስኩላችሁ አንድ ሰዓት በፊት ነው የተከናወነው ይሄ ቦታ ይህን ያክልም የመሬት መናወጥ የሚጠበቅበት ቦታ አልነበረም ነገር ግን በጣም የሚገርም አይነት ነገር ይዞ መጥቷል የቺሊ ብሔራዊ የጥፋትና ውድመት መከላከያና አደጋ ጊዜ መመለሻ ተቋም አለ ሲኤንዲፒአርሲኤስ የሚባል ማለት ነው በዚህ ተቋም መረጃ መሰረት ማጋላንስ የሚባለው ክፍል አለ። በደቡባዊው የዚህ ስፍራ ያለ ቲፕና ጫፍ ላይ ያለች ቦታ ናት። በዚህ ቦታ ላይ ምናልባትም ሪስክ ኦፍ ሱናሚ ሊፈጠር ይችላል ወይም የሱናሚ ሪስክ ሊኖረው ይችላል ተብሎ ከባህሩ ክፍል አካባቢ ላይ ወደዚህ ሊፈነቀል ሊመጣ የሚችል ጥፋት ካለ በሚል በህዝብ ላይ ዝግጅት እንዲደረግ በዚህ ኮስት ላይን ላይ ባሉ፣ በዚህ ድንበርተኛ ቦታዎች ላይ ባሉ ሰው አካባቢዎች ላይ ከፍተኛ ዝግጅት እንዲደረግ ህዝብን ለማንቀሳቀስ እየደረገ ያለ ኢቫኩዌሽን ኦርደር ወጥቷል፣ ማለት ነው። ተዘጋጁ፣ ምናልባት ሱናሚ ሊፈጠር ይችላል በሚል ማለት ነው እንግዲህ ይሄ የተከናወነው መሬት መናወጡ የተከናወነው ከመሬታችን ጥልቀ 621 ማይልስ ወደታች መሬት በተፈጠረ መሬት መናወጥ ነው። ይሄን በተመለከተ እንግዲህ ምናልባትም አስፈላጊ ወይም አሳማኝ የሱናሚ ምት ወይም አለርት ሊፈጠር እንደሚችል ማስጠንቀቂያ ስለመጣ ደቡባዊ የአርጀንቲናና የቺሊ አካባቢ ያሉ ድንበርተኛ ቦታዎች ላይ ያሉ ሰዎች ቦታቸውን ለቀው እንዲንቀሳቀሱ በሚል መመሪያ መውጣቱን አይተናል። እንግዲህ ይሄ ሴንተር 186 ማይልስ ርቀት አካባቢ ባለ ቦታ ላይ የተከናወነ በመሆኑ በሁለቱም ሀገራት መካከል ያለውን የህዝቡን ንቅናቄ በግልጽ ለመቆጣጠር ያስፈልጋል የሚል ጥናታዊ ዘገባ ወጥቶበታል። ሁሉም ሚዲያዎች ከዚህ ጋር የተያያዘውን ፓወርፉል 7.3 ማግኒቲዩድ የመሬት መናወጥ ወይም ደግሞ የምድር መናወጥ በአርጀንቲና ውሸዋይ በአካባቢ ላይ እንደተከሰተ መረጃዎቹ ያሳያሉ። ሁሉም የሚሰጡት መረጃ በጠቅላላ የኢቫኩዌሽን ኦርደሩን ይመለከታል። ስለዚህ ይሄንን ነገር ሲታይ የዘመኑ ፍጻሜ ላይ እግዚአብሔር በምድር መናወጥ አለማትን እንዴት አድርጎ እንደሚቀጣና አለማት ላይ ይሄ የእግዚአብሔር ፕሮቴክሽንና ጥበቃ ባለመኖሩ የተነሳ ምድር በጭንቀትና በፍርሃት ውስጥ ገብታ የምድር መናወጥ በየስፍራው ሊሆን እንደሚችል የሚነገረውን የየጊዜውን ትንቢት በግልጽ በዚህ መጨረሻው ዘመን ላይ መደጋገም ስለሚፈጠር ይህንን ነገር ከልብ ልናስተውለው እንደሚገባ ሁል ጊዜ ማሳሰብ ወዳለው እንግዲህ አስቡት፣ በየቀኑ በጣም አደገኛ አደገኛ ነገሮች ነው፣ በየቀኑ እየሆኑ ያሉት እነዚህ በየቀኑ የትንቢቱ መገለጫና መፈጸሚያ ያሉ ነገሮችን ቶሎ ቶሎ ብለን ነቅሰን ካላየን፣ ወደ ቤተሰቦቼ፣ ትዘናጋላችሁ፣ እንዘናጋለን። ስለዚህ ማንቃት ትንቢቱን ቃላት እየወሰድን በትክክል ህዝብን ማንቃት ያስፈልገናል። በትንቢተ ኢሳያስ ምዕራፍ 29 ላይ በገጽ ስለዚህ ጉዳይ አስቀምጦታል። እንደ ደቀቀ ትቢያ የጨካኝን ብዛት እንደሚያልፍ ገለባ ይሆናል። ድንገትን ፈጥኖ የሰራዊት ጌታ እግዚአብሔር በነጎድጓድ በምድር መናወጥ በታላቅ ድምፅ በአውሎ ነው የሚለው እነዚህን በትክክል ያሳያል። የምድር መናወጥ የእግዚአብሔር የቁጣ ድምፅ እንደሆነ እናያለን። የእንቅልፍ መንፈስ አፍሶባቸዋል፣ ዓይኖቻችሁን ነቢያትንም ጨፍኖባቸዋል በሚል ያስቀምጣል የመጨረሻው ዘመን የመንፈሳዊ ድንዛዜን በተመለከተ ነው የሚያሳየው። ባይዞይ የእንቅልፋምነትና የእንቅልፍ ድንዛዜ የመጨረሻው ዘመን የእንቅልፋምነት መንፈስ ወይም እንቅልፍ የማጣት መንፈስን በተመለከተ በነገው ወይም በቅርቡ በጣም ቆንጆ ፕሮግራም እለቅላችኋለሁ። እሱን ትከታተላላችሁ። በጣም የሚገርም ነው። እሱን ስታውቁ በዚህ ጊዜ ላይ ያለንን አጠቃላይ ነገር እንረዳለን ማለት ነው። ውድ ቤተሰቦች፣ እንቅልፍ ያጡ ሰዎች አሉ፣ ወይም ደግሞ በእንቅልፍ ላፊ የደነዘዙ ሰዎች አሉ። ይሄ ምክንያቱ ምንድን ነው የሚለውን በደንብ አሳያችኋሉ በዚህ ፕሮግራሜ ላይ ስለዚህ ምድር መናወጥ የእግዚአብሔር ቁጣ እንደሆነ ድንገትን ፈጥኖ ይስራው ጌታ እግዚአብሔር በነጎድጓድ በምድር መናወጥም በታላቅ ድምጽም እንደሚመጣ በአውሎም እንደሚመጣ እግዚአብሔር በመጨረሻው ዘመን ላይ ያለውን ትንቢት ነግሮናል። በትንቢተ ኢሳያስ ምዕራፍ 40 ላይ እንደገዘና እንዳይናወጥ ያቆመው ዘንድ ብልህ ሰራተኛን ይፈልጋል ብሎ ያስቀምጣል። ይሄ እንግዲህ እንዳይናወጥ ያቆመው እግዚአብሔር እንደሆነ መናወጥ ደግሞ እግዚአብሔር ኦልሞስት ሲመጣ ወይም እግዚአብሔር ቁጣ ሲገለጥ የሚሆን እንደሆነ እናያለን። በመዝሙር ዳዊት ምዕራፍ 99 ላይ በተመሳሳይ ሁኔታ እግዚአብሔር ነገሰ፣ አሃዛብ ይደንግጡ፣ በኪሩቤል ላይ ተቀመጠ፣ ምድር ትናወጥ ይላል። ስለዚህ የምድር መናወጥ በእግዚአብሔር ንግስና ወይም እግዚአብሔር ስሙ ከፍ ፊል ለእግዚአብሔርን ስም መቋቋም አቅቷት ምድር እንዴት እንደምትናወጥ እዚህ ጋር ያሳየናል። እግዚአብሔር በጽዮን ታላቅ ነው እርሱ በአሕዛብ ሁሉ ላይ ከፍ ከፍ አለ። ግሩምና ቅዱስ ነውና ሁሉ ታላቅ ስምን ያመስግኑ። የንጉስ ክብር ምድርን ይወዳል። አንተ ቅንነትን አጸና፣ ለያዕቆብ ፍርድና ጽድቅን አንተ አደረግህ እያለ ይቀጥላል። ስለዚህ የእግዚአብሔር ክብር በተገለጠም ሰዓት ምድር ትናወጣለች። ስለዚህ አሁን ባለበት የመጨረሻው ዘመን ላይ የእግዚአብሔር ክብር ወይም የእግዚአብሔር ቁጣ በመገለጡ የምድር መናወጥ በየስፍራው እንደሚሆን፣ ምድር የእግዚአብሔርን ስም ልትቋቋም እንደማትችልም በዚህ ላይ ነግረናል። በዮሐንስ ራእይ ምዕራፍ 11 ላይም በተመሳሳይ ሁኔታ ያስቀምጥልናል። የእግዚአብሔር መቅደስ ተከፈተ፣ የኪዳኑም ታቦት በመቅደሱ ታየ፣ መብረቅና ድምፅም፣ ነጎድጓድም፣ የምድር መናወጥ፣ ታላቅ በረዶም ሆነ ብሎ ያስቀምጠዋል። እንግዲህ የምድር መናወጥ የእግዚአብሔር ቅዱስ ኃይሉና ቅዱስ መንፈሱ የሚያርፍበት ኪዳኑ ታቦት በተገለጠ ሰዓት ላይ የሚሆን ሰማያዊ ክብሩ በተገለጠበት ሰዓት ላይ እንደሚሆን በአጠቃላይ የእግዚአብሔር ክብር በተገለጠበት ሰዓት መብረቅና ድምፀ ጉድጓድም የምድር መናወጥ ታላቅ በረዶም ሆነ ይለዋል። ስለዚህ የበረዶ ምቶች ሁሉ በአጠቃላይ የእግዚአብሔር ክብር መገለጥ እንደሚታይበትም እዚህ ላይ እናያለን። በዚያ ሰዓትም ታላቅ የምድር መናወጥ ሆነ ብሎ ከከተማይቱ አስረኛው እጅ ወደቀ ብሎ ይናገራል። ከፍተኛ ከፍተኛ ኤክስትሪም የሆኑ የመሬት መናወጦች አሁን በዚህ ዘመን ላይ እንደሚሆኑ በዚህም የተነሳ በጣም የከተማይቱ አስረኛ እጅ አንድ አስረኛው እጅ የሚያልቅበት ይሆናል ማለት ነው። በጣም ከባድ ከባድ መሬት መናወጦች በምን ምክንያት ሊሆን ይችላል መጨረሻው ዘመን ካልሆነ? ምክንያቱም በመጀመሪያዎቹ ዘመናት ላይ ፎቆች የሉም፣ ቢልዲንግስ የሉም። ሰው በቀላሉ ሊያልቅ አይችልም። መሬት ባለበት ቦታ በባዶ ሜዳ ላይ ሆናችሁ መሬት ቢናወጥ ያ መሬት መናወጥ ምንም አይነት ጉዳት ሊያመጣባቸው አይችልም፣ ሊያስደነግጥ ብቻ እንጂ የሚሆነው ድሮ ቢሆን። ዘንድሮ ግን በጣም ብዙ ሰው ሞተ ከተባለ ምክንያቱም መደርመሶች ስላሉ ነው፣ ፎቆች ስላሉ ነው። ስለዚህ የመጨረሻው ዘመን ላይ ነው ፎቅ የተደረደረው። ስለዚህ እግዚአብሔር ቃሉን በዚህ ውስጥ በትክክል ሲነግረን የመጨረሻው ዘመን ትንቢት በዚህ ውስጥ እንድናስተውል ያደርገናል ማለት ነው። ስለዚህ ፎቅ ቤቶች መገንባት ከጀመሩ በኋላ ያለው የመሬት መናወጥ በየስፍራው መብዛቱ የሚያሳየውን ነገር ልናሰላስል ይገባናል። ዮሐንስ ራእይ ምዕራፍ 8 ላይ ድምፅም፣ መብረቅ፣ መናወጥም ሆነ ብሎ ያስቀምጠዋል። ስለዚህ የመጨረሻው ዘመን መናወጥ በጣም አደገኛ ነገሮች ይዞ ሊመጣ እንደሚችል ታያላችሁ። የምድርም ሲሶን ተቃጠለ ብሎ ያስቀምጠዋል። ስለዚህ መናወጥ በሚሆንበት ሰዓት ሰባቱ መለከት የያዙ ሰባቱ መላእክት ሊነፉ ተዘጋጁ ይላል። ስለዚህ የምድር መናወጥ አንዱ ምልክት እንደሆነ እናያለን። የበረዶና እሳትም ሆነ በምድርም ወደ ምድር ተጣለ ይላል። የበረዶ ምት በጣም እየጨመረ በመጣ ቁጥርም የእግዚአብሔር የትንቢት መገለጫ እንደሆነ ልናስተውል ይገባናል። በዮሐንስ ራእይ ምዕራፍ አንድ ላይም እንደዚሁ የምድር ወገኖች የምድር ነገስታትን ይጠቅሳል። በነዚህ ላይ ደግሞ የምድር አደገኛ የሆኑ ቁጣዎች የእግዚአብሔር ኃይሎችና የምድር ነገስታትን እግዚአብሔር እንዴት አድርጎ ሊቀጣ እንደተዘጋጀ በሚያሳየው በአጠቃላይ በ በብዙ መልኩ የተነገሩ ነገሮችን እዚህ ጋር እናያለን። በትንቢተ እምባቆም ምዕራፍ 3 ላይም አሕዛብን አናወጠ ብሎ ያስቀምጣል። ምክንያቱም እነዚህ አሕዛብ ይናወጣሉ። እግዚአብሔር የሌለባቸው የእግዚአብሔር ክብርን የሚጠብቁ መላእክቶች የእግዚአብሔር ክብር የሚዘክሩ ሰማያት፣ ተራሮች ሁሉ ሳይቀር የእግዚአብሔር ክብር ባለመጠራት ወይም የእግዚአብሔር ክብር በመገለጡ የተነሳ ይናወጣሉ። የዘላለምም ተራሮች ተንቀጠቀጡ ይላል። እግዚአብሔር በተገለጠ ሰዓት ላይ የዘላለም ተራሮች ይንቀጠቀጣሉ፣ የዘላለም ኮረብቶችም ቀለጡ ይላል። ረጅም ጊዜ ቀጠሮ ተይዞላቸው የነበሩ የምድር መናወጦች ሲንቀጠቀጡ ይታያል። በዚህ ሰዓት ላይ የኢትዮጵያ ድንኳኖች ሲጨነቁ አየው ይላል። በመጨረሻዎች ዘመናት ላይ እነዚህ በሆኑበት ሰዓት የኢትዮጵያ ድንኳኖች ብሎ ይለዋል። የብሔር ብሔረሰብ ማደሪያ ሰፈሮች ማለት ነው። እነዚህ ሲጨነቁ አየው ይላል። አሁን ኢትዮጵያ ያለችበትን ጊዜ ጭንቀቷን በጠቅላላ በብሔር ብሔረሰብ ድንኳን ብሎ ይገልጸዋል። ይሄንን የብሔር ብሔረሰብ ስያሜ አሁን ነው የመጣው። ለዓለም ፍጻሜ የመጨረሻው ማሳያ አንዱ ይሄ ነው። ድሮ ቢሆን በዚህ ብሔር ብሔረሰብ ሰው አልተከፋፈልንም። ከኢህአዴግ በኋላ ግን ኢትዮጵያ በብሔር ብሔረሰቦች ተከፋፍላለች። ስለዚህ ከሆነ በየድንኳን ድንኳን ይዞ ክልሌ፣ ክልሌ፣ ክልሌ ያሉት ኢትዮጵያውያን በአንድ ላይ ሲጨነቁ አየው ብሎ ቤቱ በትንቢተ እንባቆም ላይ በግልጽ አስቀምጦታል ማለት ነው። ስለዚህ ውድ ቤተሰቦቼ በትክክል መናወጥ የሚባል ነገር ሲመጣ የእግዚአብሔር የክብሩ መገለጫ ነገር እንዳለበት ልንረዳ እንደሚገባ መጠቆም ወዳለው በመዝሙር ዳዊት ምራፍ 65 ላይም የባህሩን ጥልቀት የሞገዱንም ጭውት ታናውጣለ ብሎ ይናገራል። ስለዚህ ማናወጥ፣ መቀስቀስ፣ በስፍራው ላይ ያሉ ነገሮችን በጠቅላላ ከስፍራቸው ላይ ማናወጥ የእግዚአብሔር ስራ ነው። ከታምራትም የተነሳ አህዛብ ይላል ይደነግጣሉ በምድርም ዳርቻ የሚኖሩ ይፈራሉ ብሎ ያስቀምጠዋል። ፍርሃት በሚሆንበት በዚህ ዘመን ላይ በትክክል የእግዚአብሔር ክብር የሚገለጥበት መሆኑን ልናስተውል ይገባናል። ስለዚህ በየጊዜው የመሬት መናወጥ ስንሰማ የእግዚአብሔር ክብር መገለጫ እንደሆነ ልናስላስል ይገባናል። በ7.4 አንዳንዱም 7.3 በማግኒቱድ የተለካ የመሬት ርዕደ መሬት ወይም የምድር መናወጥ በአርጀንቲና እና በቺሊ መካከል መሆኑን የዚህ ትንቢት መገለጫ አንዱ ውጤት መሆኑን ልናስተውል እንደሚገባ ውድ ቤተሰቦቼ ልናሰላስል ይገባናል። ይህንን ጠቁሚያችው፣ ወደ ሶስተኛው መረጃ ልለፍ። በህንድ ምንድን የተከሰተው? ይሄ ደግሞ በመጨረሻዎቹ ዘመናት ላይ ልናስተውል የሚገባን ነገር በግልጽ እንዳስቀምጠልን የእግዚአብሔርን ክብርና ማዳን ልናስተውል እንደሚገባንም የሚጠቁም መረጃ ቀጥዬ ላካፍላችሁ። ለዚህ አእምሮ ምግብ አዘጋጅና አቅራቢ መምህርና ጋዜጠኛ ዐቢይ ይልማ። እውቀት ታላቁ እግዚአብሔርን ታከብራለች። እንግዲህ ውድ ቤተሰቦቼ በጣም የሚገርም መረጃ ነው። ህንድን ተመልክቶ የተነገረው ይሄ የምታዩት ወንዝ ሆን ተብሎ ነው ብለው የሚሉት ማለት ነው። ሆን ተብሎ ወደ ፓኪስታን እንዲለቀቅና ሰውን እንዲፈጅ ህንድ አርጋለች የሚል ክስ መጥቷል ማለት ነው። በጣም የሚገርም አይነት የወንዝ አደጋ ነው የተከሰተው። እንግዲህ ይሄ ጎርፍ አደጋ ተመልክቱት ውድ ቤተሰቦቼ በጣም በጣም በጣም የሚገርም ጨካኝ የሆነ እየጠራረገ የሚሄድ ከባድ ነገር ነው የተከሰተው። አሁን በህንድና በፓኪስታን ድንበርተኛ ቦታዎች ላይ ከፍተኛ ውድመትን አምጥቷል። በጣም ብዙ ሰዎች በዚህ ሁኔታ ላይ ለአደጋ ተጋልጠዋል። ይሄ ጎርፍ እየጠራረገ እንዴት በጨካኝነት እንደሚሄድ ተመልክቱት። የሆነ ዘንዶ እየሰለቀጠ የሚሄድ አይነት ዘንዶ ነው የምታስተውሉት። ባይዘዌይ የነዚህ የወንዞችና የጎርፎች መጥለቅለቅ አደጋ የዘንዶ መንፈስ ጥቃት እንደሆነ ታያላችሁ። እግዚአብሔር ይህንን ነገር ለበረከት ያደረገው የነበረው የነበረውን ነገር ሰዎች ለከፍተኛ ውድመት ይጠቀሙታል። ስለዚህ ይሄ የጎርፍ አደጋ በጣም የገለባበጠ ይዞ የሚሄድ በጣም አስፈሪ ሆኖ ነው የተከሰተው። በዚህም የተነሳ ከተማዎቹን በጠቅላላ እየፈጀ አልፏል። እንግዲህ ይሄ ዛሬ እየተነገረ ያለ ዜና ነው። ትላንት ከትላንት ወዲያ ሁሉ ዜናው ኃያል ሆኖ ቀጥሯል። ይሄንም በተመለከተ እንግዲህ ምንድን ነው የተከሰተው ሲባል የተለያዩ ሚዲያዎች እየጠቆሙት እንዳሉት የህንድ መንግስት ይሄን ሆን ብሎ አድርጎታል በሚል እየተነገረ ነው ያለው ምን ማለት ነው የሚለው ነገር በደንብ ማየት እንችላለን። ይሄ የምታዩት ሚዲያ ሳማ የሚባለው ምንድነው የሚለው ኢንዲያ ሪሊዝስ ወተር ኢንቱ ቻናብ ሪቨር ኒርሊ ፍሉዲንግ በሚል ያስቀምጣል ማለት ነው ኦልሞስት ይህንን ወንዝ ላይ ከፍተኛ ውሃ ጨምራበት። ይሄ ውሃ ደግሞ አሁን ባለው በካሽሚር ግዛት አማካኝነት በህንድና በፓኪስታን መካከል ያለው እስጥ አገባን ለቅጣት ህንድ ተጠቅመዋለች። ቻኔብ ሪቨርን ለቀዋለች። ፕራየር ኖቲስ ቱ ፓኪስታን ለፓኪስታን እውቅና ሳሰጥ በሚል ዎተር ቴሮሪዝም በሚል ወይም የውሃ አሸባሪነት በሚል እየጠቀሱት ይገኛሉ። ይህም በተመለከተ እየተነገረ ያለው ነገር በጣም ክልል ትራጀዲ ነው። እንደገናም ደግሞ ወንዙ በጣም በከፍተኛ ደረጃ አደጋ ይዞ እንደመጣ የተነገረበት ነው። ይህም በተመለከተ እየተነገሩ ያሉ ነገሮች ከህንድ የሚወጡት መረጃዎች እንደሚያሳዩት ግን አንደርግራውንድ ኮንክሪት ሌየር ከውዝድ ባንጋሉራው ፍሉድን ያመጣው ይሄንን መጥለቅለቅ አደጋ ያመጣው በመሬት ውስጥ ያለ ይሄ የምትመለከቱት እዚህ ጋር የምታዩት የኮንክሪት መሰባበር ያመጣው ችግር ነው በማለት ተናግረውታል። ከዛ በኋላ እንግዲህ የአሸባሪዎች ጥቃት ወይም ህንድ ሆን ብላ ለቀዋለች የሚለው ነገር ሚዛን የሚደፋው ይሄ ሆኖ ተገኝቷል። በዚህም የተነሳ በመሬቱ ከርስ ውስጥ ያለ በኮንክሪት ያው ውሃ ለመያዝ ሪዘርቪየር፣ ነው፣ ውሃ ማቆሪያ ነው፣ ልክ እንደ ግድብ ማለት ነው። የግድቡ ታችኛው ክፍል ላይ ያሉ ወንዙን ደግፈው ውሃውን ይዘውት ሊያስቀምጡ የነበረው የኮንክሪት ከጊዜ ወደ ጊዜ እየተሸረሸረ መጥቶ በከፍተኛ መደርመስ ውሃው መጥለቅለቅ አደጋ ሆኖ ሰውን እንደዚህ ዋጋ እያስከፈለ ይገኛል ማለት ነው። ስለዚህ አሁን ላይ የሚሰሩ ነገሮች ረጅም ርቀት ውጤትን መለካት ካልተቻለ ዋጋ ሊያስከፍሉ የሚችሉ የሚችሉበት ነገር ሊመጣ ይችላል የሚለው ነገር እየተነገረ ይገኛል። አለማችን ለራሷ ጥቅም ስትል የምታረገው ነገር ነገር ግን በሂደት ዋጋ እያስከፍላት ላለው ነገር ማሳያ ሆኖ ቀርቧል የሚለው ነገር መጠቆም ወድጄ ነው። ስለዚህ የሰው አእምሮ ወይም የሰው ብልጠት ወይም የሰው ተንኮል ስራ ምድራችንን እያጥለቀለቀ የጉዳት ይህን አስፈሪ የሆነ መጥለቅለቅ አደጋ እነዚህን ስፍራዎች እየመታ እንዳለና ና ይሄም ከሰው አእምሮ ኪሳራ የመጣ ነገር መሆኑ ታያላችሁ። እግዚአብሔር የለበትም። እግዚአብሔር ሊጠብቅ የሚገባውን ያክል መጠበቅ እንዳይችል ምድር ለእግዚአብሔር እውቅና አትሰጥም። ለታረደላት ለሞትላት ለጌታዋ ለኢየሱስ ክርስቶስ ምድር በፍጹም ቦታ አልሰጠችም። በዚህም የተነሳ ምድርን ሊጠብቅ የሚቻለው የእግዚአብሔር ግሬስ ከምድር እየራቅ መምጣቱን የሚያሳይ እንደሆነ ታዩታላችሁ ወደ አራተኛውና ወደ ዋነኛው መረጃ ልውሰዳችሁ። በጣም አዝኛ ያለው በዚህ መረጃ እንግዲህ ቤተሰቦች እየተመለከቱ ይህንን ቪዲዮ በሀገራችን ኢትዮጵያ የተከሰተ ነው። በጣም ነው የሚያሳዝነው። እኒህ ሽማግሌ አባት እና ይሄ ወጠጤ ወጣት እንግዲህ ምን ያህል ሰውነቱ ራሱ በምንም ነገር አይግባቡ፣ በምንም መልኩ አይግባቡ። ላይግባቡ ይችላል። የሰው ልጅ በምንም ነገር ላይግባባ ይችላል ሰውዬው የሚመስሉኝ የሆነ ሪሊጅስ በሆነ ነገር የተነጋገሩ አይነት እንደሆነ ነው። መረጃዎቹ የሚያሳዩት አናታቸው ቆባቸው ላይ ቁልቢ ገብርኤል የሚል ባርኔጣ አድርገዋል። እንደዚህ አይነት የሆነ የሚያከራክር ነገር እንዳለ ያሳውቃል። እንግዲህ እዚህ እንደምታዩት ዱላቸውን ነጥቆ በዱላ ሊመታቸው እንደፈለገ አይነት ነገር ታያላችሁ። ከዛ በኋላ መጨረሻ ላይ በእጁ ሲያንቃቸው ይታያል። የሰውየው ጉልበት በጣም ነው የሚገርመው። ተቋቁመውታል። በጣም ጠንካራ አባት ናቸው። ነገር ግን ይኸውላችሁ ምንም በፍጹም ዱላውን እኮ አሳልፎ መስጠት አልፈለጉም። ነገር ግን ይሄ ወጠጤ ሲያንቃቸው ግን ተመልከቱ፣ ያላቸውን ጉልበት ተጠቅሞ ሲያንቅ ሰዎች ደርሰው ያስጥላሉ። እንግዲህ እንደሚታየው በእጃቸው ላይ የሚታየውን ዱላ ባይዞ ዱላ አይደለም እንደምታዩት፣ መመርኮዣ ነው። ተመልከቱ፣ የእግራቸው መመርኮዣ ነው፣ ወይም ደግሞ ክራንች ነው የያዙት እኒህ ሰው። ስለዚህ ይሄን ክራንች ይዘው ተመልከቱ። እንግዲህ ምን አይነት ምን አይነት ጨካኝነት እንዳለ ታያላችሁ። ሲያንቃቸው አስተናነቁ ራሱ በጣም ያሳዝናል። እግዚአብሔር ሆይ ቶሎ ለፍርድናለን፣ በቃችሁ በለን። እግዚአብሔር ወይ ክብርህን ግለጥ፣ እግዚአብሔር ወይ በቃን በቃን። እግዚአብሔር ወይ እባክህን ክብርህን ግለጥ። እኔ በእውነቴን በእውነቴን በጣም ያዘንኩበት ነው። እኒህ ሰው ምንም አይነት ጥፋት ምንም አይነት ነገር ይኖርባቸው፣ ይሄ ሰው ወጣት ነው ጎልማሳ ነው እኒህ ሽማግሌ በዚህ አይነት ደረጃ ፋይት ሲያደርግ የገጠመን ነገር የትውልድ ኪሳራ መሆኑን እናያለን። ጨካኝነት ከሰው አእምሮ ውጭ የሆነ ሰው ሊፈጽመው የማይችለው ጨካኝነት በሀገራችን እንደተከናወነ በትክክል እናያለን። እግዚአብሔር ወይ ቶሎ ለፍርድና፣ ጌታ ኢየሱስ ወይ ቶሎ ናና ፍረድ፣ ይሄንን ጊዜ ፍረድ። እግዚአብሔር ወይ ኃይልህን ስጠን፣ ኃይልን ግለጥልን እግዚአብሔር ሆይ። በመጽሐፍ ቅዱስ ላይ በግልጽ ስለዚህ ጉዳይ ላይ ሲናገር ባለንበት መጨረሻዎቹ ዘመናት ላይ በግልጽ ያለንን ነገር ይናገራል። መጽሐፍ ቅዱስ ካላችሁ ሁለተኛ ጢሞቴዎስ ምዕራፍ 3 ላይ እንደዚህ ይላል ነገር ግን በመጨረሻው ቀን የሚያስጨንቅ ዘመን እንዲመጣ ይህንን እወቅ። ሰዎች ራሳቸውን የሚወዱ ይሆናሉና፣ ገንዘብን የሚወዱ ትምክተኞች፣ ትዕቢተኞች፣ ተሳዳቢዎች፣ በየቲክቶኩ የሚሳደቡ እንደ ቤተሰቦች፣ እነዚህን ይጠቅሳል ለወላጆቻቸው የማይታዘዙ የማያመሰግኑ ቅድስና የሌላቸው ፍቅር የሌላቸው እርቅን የማይሰሙ ሐሜተኞች፣ ራሳቸውን የማይገዙ ጨካኞች፣ መልካም የሆነውን የማይወዱ ከዳተኞች ችኩሎች በትዕቢት የተነፉ ከእግዚአብሔር ይልቅ ተድላን የሚወዱ ይሆናሉ። የአምልኮት መልክ አላቸው፣ ኃይሉን ግን ክደውታል። ከእነዚህ ደግሞ ራቅ ይላል። ወደየቤቶች ሾልከው እየገቡ ይላል በሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 7 ላይ ወደየቤቶች ሾልከው የገቡ ኃጢአታቸው የተከመረባቸውን በልዩ ልዩ ምኞትም የሚወሰዱትን ሁልጊዜ እየተማሩ እውነትን ወደ ማወቅ ሊደርሱ ከቶ የማይችሉትን ሞኞችን ሴቶች የሚማርኩ ከነዚህ ዘንድ ናቸው ብሎ ያስቀምጠዋል። እንግዲህ በሴተኛ ዳሪነት ላይ አምሮቸው የተጠመደውን ሁሉ እየገቡ በዚህ ደረጃ ላይ የሚያደርጉ እንዲሁም ደግሞ አእምሮ የጠፋባቸውን ስለ እምነት የተጣሉ ሰዎች ሆነው እውነትን ይቃወማሉ፣ በሚል ይናገራል። እውነት ክርስቶስ ነው። ክርስቶስን ይቃወማሉ ብሎ ይናገራል። ዳሩ ግን የነዚህ ሞኝነት ደግሞ ግልጥ እንደሆነ ሞኝነታቸው ለሁሉ ይገለጣልና ከፊት ይልቅ ይልቅ አይቀናቸውም ብሎ ይናገራል። አይቀናቸውም፣ አይቀናቸውም። በጣም አዝናለው። በእውነቴን የምነግራችሁ ቅዱስ መጽሐፍም ስለዚህ ዘመን በጣም ጨካኝነት በትክክል አሳይቷል ማለት ነው። ውድ ቤተሰቦቼ አንተ ግን ትምህርቴንና አካሄዴን አሳቤንም እምነቴንም ትዕግስቴንም ፍቅሬንም መጽናቴንም ስደቴንም መከራዬንም ተከተል በሚል ለጢሞቴዎስ ሐዋርያው ጳውሎስ በጻፈው ሁለተኛ ጢሞቴዎስ መልእክቱ ሁለት ምዕራፍ 3 ቁጥር 10 ላይ አንተ ግን ትምህርቴንና አካሄዴን ሐሳቤንም እምነቴንም ትዕግስቴንም ፍቅሬንም መጽናቴንም ስደቴንም መከራዬንም ተከተል በሚል ለእኛ ይህንን መልእክት ያስተላልፋል ማለት ነው። በቤተሰቦቼ በጣም ክፉ ዘመን ላይ ነው ያለ ነው። በዚሁ ምዕራፍ ቁጥር 13 ላይ ነገር ግን ክፉዎች ሰዎች አታላዮች እያሳቱና እየሳቱ በክፋትም እየባሱ ይሄዳሉ። አንተ ግን በተማርክበትና በተረዳበት ነገር ጸንተ ኑር ከማን እንደተማርከው ታውቃለህና ብሎ ያስቀምጥና ከህፃንነት ጀምረህ የተማርነው ነገር ይሄ ነው፣ ክርስቶስ ኢየሱስን በማመን መዳን የሚገኝበትን ጥበብ ሊሰጡ የሚችሉን ቅዱሳን መጽሐፍትን አውቀሃልና ይላል። ስለዚህ በትክክል የእግዚአብሔርን ክብር የተገለጠባቸው እነዚህን ነገሮች ካላሰላሰልን የከሰረው ትውልድ ላይ እንወድቃለን። የእግዚአብሔር ሰው ይላል ቁጥር 17 ላይ ፍጹምና፣ ለበጎ ስራ ሁሉ የተዘጋጀ ይሆን ዘንድ የእግዚአብሔር መንፈስ ያለበት መጽሐፍ ሁሉ ለትምህርትና፣ ለተግሳጽ፣ ልብን ለማቅናት ለጽድቅም ላለው ምክር ደግሞ ይጠቅማል። ስለዚህ አንብቡት ቅዱስ እግዚአብሔርን ቃል መጻሕፍትን በጠቅላላ መርምሯቸው። እግዚአብሔር ክብር የተገለጠበት ስለሆነ በዚህ ክፉ ዘመን በዚህ ጨካኝ ዘመን ሰዎች ራሳቸውን የሚወዱ፣ ገንዘብ የሚወዱ፣ ትምክተኞች ትዕቢተኞች፣ ሳዳቢዎች፣ ለወላጆቻቸው የማይታዙ እንደውም አልፎ አባቶችን ሽማግሎችን እንኳን እንደዚህ የሚደበድቡ ራሳቸውን የማይገዙ ጨካኞች፣ መልካም የሆነውን የማይወዱ ከዳተኞች፣ ችኩሎች፣ በትዕቢት የተዋረዱ የተነፉ ከእግዚአብሔር ይልቅ ተድላን የሚወዱ ሰዎች የተገለጹበት ዘመን ስለሆነ ውድ ቤተሰቦቼ ዘመኑ ላይ እንድንነቃ ግን ይሄንን ቪዲዮ ካየው በኋላ ማራናታ ጌታ ሆይ ቶሎና ቶሎ ድረስና ፍረድልን ብዬ ጸልያለሁ ከልቤ። ልቤ አዝኗል። እናንተም ማራናታ ጌታ ሆይ ቶሎና ብንለው ይቀላል። ለኢትዮጵያ ይምጣልን፣ ይፍረድልን። በጣም ጨካኝ ዘመን ላይ ስላለን የሚለውን መልእክት ለማስተላለፍ ወድጄ ነው። ለዚህ የአእምሮ ምግብ አዘጋጅና አቅራቢ መምህርና ጋዜጠኛ ዐቢይ ይልማ። ዘመኑን አነቃችኋለሁ፣ ይህን ዘመን እንድትባንኑበት ሁል ጊዜ እመክራለሁ። ለዚህ የአእምሮ ምግብ መልካም ጊዜ እንደነበራችሁ አምናለሁ። እውቀት ታላቁ እግዚአብሔርን ታከብራለች። በአቢይ ይልማ ሚዲያ ተዘጋጅቶ ይቀርብላችኋል።